ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ የአደራ መልእክቱን ሲያስተላልፍ ምዕራፍ ሶስት ሁለተኛ ጢሞቴዎስ ምዕራፍ ሶስት ተራ ቁጥር ዐስራ ሁለት ላይ በኢየሱስ ክርስቶስ እግዚአብሔርን መስለው እየመሰሉ መኖር የሚወዱ ሁሉ ይሰደዳሉ የሚል ኃይለ ቃል አስቀምጦልና ይህ ታላቅ ብርሃና ለቤተ ክርስቲያን ተብሎ የቤተ ክርስቲያን ብርሃን የሆነው ያልጨውን ዓለም ያጣፈጠ ምርጥ እቃ ተብሎ በእግዚአብሔር ዘንድ የተሾመ ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ እግዚአብሔርን መምሰል፣ እግዚአብሔርን መከተል፣ እግዚአብሔርን በሁለመናቸው መምሰል የሚፈልጉ የሚወዱ ሰዎች ሁሉ ይሰደዳሉ የሚል ኃይለቃ ያስቀምጣል። እንግዲህ ስለ ስደት ስናነሳ በሁለት ጉዳዮች የሚፈጸም ስደት ነው፣ በዚህ ዓለም ላይ ያለው። የመጀመሪያው ስደተ ሕሊና ይባላል። ሰው በሕሊናው የሚሰደደው ስደት ማለት ነው። በሕሊና የሚሰደደው ስደት ስደተ ሕሊና ተብሎ ይጠራል። በሁለተኛ ደረጃ ደግሞ ስደተ እግር ይባላል። ስደተ እግር ማለት ሰው ከአንድ ቦታ ወደ አንድ ቦታ ቀድሞ ሳይንቀሳቀስ በሕሊናው ያሰበውን ያወጣውን ያወረደውን በሕሊናው ውስጥ እየተበላለሰ ሲፈጽመው የነበረውን ስደት በእግር የሚያከናውንበት ጉዳይ ስደተ እግር ተብሎ ይጠራል። ያ ስደተ እግር ሰው ከአንድ ቦታ ወደ አንድ ቦታ የተለያየ ፍላጎት ይዞ የሚያደርገው መፈናቀል፣ መፍለስ፣ መሰደር ነው። ስለዚህ ምናልባቸው ስንት አይነት ስደት ስደተ ህሊናና ስደተ እግር ተብለው ይከፈላሉ። እነዚህ ስደተ ህሊናና ስደተ እግር በነዚህ በህሊናና በእግር የሚከናወኑ ስደቶች ደግሞ የተለያየ ፍላጎት አላቸው ወይም ደግሞ የተለያየ መገለጫ አላቸው። ምንና ምን በህሊናና በእግር የሚፈጸሙ ስደቶች ለሶስት መሰረታዊ ጉዳዮች ነው። አንደኛው ስደት ሃይማኖት ይባላል። ወደ ታች ዝቅ አድርገን ስንከፍለው በሃይማኖት ጉዳይ መሰደድ፣ ሰው ሃይማኖቱን አለውጥም አልቀይርም ከክርስቶስ ህብረት አልወጣም ቤተ ክርስቲያን አርቅም ከወንጌል አስተምሮ ደግሞ አላፈነግጥም ብሎ ስለ ክርስቶስ መስክሮ ስለ ቤተ ክርስቲያን ሉዓላዊነቷን፣ ክብሯን ለማስጠበቅ በሚደረገው ጉዳይ ሰው ከአንድ ሀገር ወደ አንድ ሀገር ይሰደዳል። በምን ጉዳይ? በሃይማኖት ጉዳይ። በሁለተኛ ደረጃ የሚፈጸመው የስደት አይነት አንዱ ስደተ ረሃብ ነው። ስደተ ረሃብ ሰው የዕለት ችግሩን ለመቅረፍ ስጋዊ ረሃቡን ለማስወገድ ከረሃቡ ለመጥገብ ከጠማቱ ለመርካት የሚበላ የሚጠጣ የሚለበሱ ሌሎች መሰረታዊ ነገሮችን ሁሉ ያካተተ ፍላጎት ይዞ ሰው ከአንድ ሀገር ወደ አንድ ሀገር ይሰደዳል። ስደተ ምን አልኳችው? ስደተ ምን? ስደተ ረሃብ። ረሃብን ለማስወገድ የሚደረግ ስደት። ሶስተኛው ሰው ከአምልኮተ እግዚአብሔር ሲወጣ ፍቅረ እግዚአብሔርን ሲዘነጋ ወንጅ ሲረሳ ቤተ ክርስቲያንን ወደ ኋላ መጠው ሲጀምር በእግዚአብሔር ቁጣ በሚመጣው ነገር ላይ ሰው ይሰደባል። ስለዚህ እነዚህ ሶስት ስደቶች የሚፈጸሙት ቀድሞ በህሊና ኋላ ደግሞ በእግር ሰው ይፈጽማቸዋል ማለት ነው። እንግዲህ ሴት ሲነሳ ቀይሞ ከሰሩ ከመጀመሪያው መነሳት ያስፈልጋል። ስደት የተጀመረው በአራያ ስላሴ በተፈጠር በእኔና በእናንተ ብቻ አይደለም። ቀድሞ መጀመሪያ ስደት የተፈጠረው በአለም መላእክት ነው። በአለም መላእክት ስደት እንዴት ተመሰረተ እንዴት ተፈጠረ ልንል ከቻል፣ እግዚአብሔር መላእክትን ለተልእኮ ለምስጋና ለአገልግሎት ለውዳሴ ፈጠረ። በዚህም ጊዜ በተቀመጠላቸው ደረጃ እንዲቀመጡ እግዚአብሔር በፈቀደው ልክ እንዲንቀሳቀሱ አድርጎ ረቂቅ ባህሪ ሰጥቶ መላእክትን ፈውራቸዋል። ከሰው ልዩ አድርጎ ማለት ከሰው ልዩ አድርጎ የመላእክት አካላቸው እንዴ እንደኔና እንደናንተ የሚጨበጥ የሚዳሰስ የሚታይ አይደለም፣ ረቂቅ ነው። እንዲያደርጉ እግዚአብሔር መላእክትን ከፈጠረ በኋላ የማይገባቸውን ነገር ሲፈ ደግሞ ከመላእክት ኅብረት የወጣ ከእግዚአብሔር ማይበር የተለየ አንድ አካል አለ። ከመላእክት ወገን ሱማን ነው። አዚም እንጠላይት ቀረበ እግዚአብሔር አቅራቢ ሥርዓት የነበረ የእግዚአብሔር የቅርብ ተጠሪ የእግዚአብሔር ባለሟል የነበረው ሳጥናኤን የመጀመሪያው ስደት የተፈጸመው በእርሱ ነው። እንዴት? ሳጥናኤል የባሕሪ አምላክነትን በመሻት ያልፈጠረውን ፈጠርኩ በማለት የማይገዛውን እገዛለሁ ማለት ከተፈቀደለት ልክና ውሰን በመውጣት ትዕዛዙን በመተላለፍ የማይመጥነውንና የማይገባውን ነገር ሲፈልግ እግዚአብሔር አግኝቶ ከመላእክት ብረት ለይቶ በጨለማ መጋረጃ ጋርዶ ብርሃንነቱን እነቱ ነፍሱ ጨለማ ጎናጽፎ ከሰማይ ወደ ምድር እንዲወርድ አድርጎታል ስለዚህ ወይ እንደውም ሞኝነቱ ሰይጣን ከመላይክት ጋር ሲዋጋ ጦርነት ሲጀምር አልወርድም ትወርዳለ በሚል ከመላይክት ጋር የመጀመሪያውን ጦርነት ሲያደርጉ እግዚአብሔር ኃይሉን ከመላይክት ጋር አድርጎ ከቅዱሳን ከብርሃናውያኑ መላይክት ጋር አድርጎ እንዲደረግ አድርጎት ነበረ። በዚያን ሰዓት ሰይጣን ወይም ዲያብሎስ ከነበረበት ቦታው እየሸሸ ወደ ታች መውረድ ጀመር። በዚህ ጊዜ እርሱ እየሸሸ እግዚአብሔር ከነ ሰራዊት ወደ ላይ እየሸሸ ይመስለው ነበረ። ወይ ጊዜ ምስለ አርያሙ እያለ ይናገር ነበር፣ ግን እየወረደ የነበረው እርሱ ነው። ስለዚህ የመጀመሪያው ስደት በዓለመ መላእክት በሳጥናኤል ወይም ደግሞ በዲያብሎስ ላይ የተመሰረተ የተጀመረ ስደት ነው። ያ ስደት በምን መጣ ካለ በእግዚአብሔር ቆጣ ትእዛዝ እግዚአብሔርን ባለመፈጸም የእግዚአብሔርን ትእዛዝ ባለመስማት፣ ባለመተግበር የማይገባን ነገር በመፈለግ የሚመጣ ስደት ነው። ምክንያቱም የማይገባውን ነገር ሲሻ ነው ሰይጣን ከነበረበት ክብሩ የወረደው የተሰደደ ማለት ነው። ስለዚህ ይህን የምንመድበው ሰው ለእግዚአብሔር ባለመታዘዙ በሚፈጽመው ሁኔታ ላይ እግዚአብሔር ሲቆጣ በሰዎች ላይ የሚያመጣው ፍርድ ነው። ይህ በሰይጣንና በዲያብሎስ ላይ ተመስርቷል። ከዚያ ቀጥሎ ስደት በዓለመ መላእክት መነሻውን አድርጎ ወረደ። ወዴት ወረደ? በአርአያ ስላሴ በተፈጠረ እግዚአብሔር ከፍጥረታት ሁሉ ልዩ አድርጎ የፍጥረታት በኩር አድርጎ ቦታውን መቀመጫውን መኖሪያውን የሚመላለስበትን የሚበላውን የሚጠጣውን አዘጋጅቶ በፈጠረው በአዳም ላይ ነው ስደት ተመሰረተ በሰው ልጆች ላይ። ይህም ትዛዘ እግዚአብሔርን ባለመጠበቅ ሕግ እግዚአብሔርን ባለመጠበቅ ለእግዚአብሔር ባለመታዘዝ የማይገባውን ነገር በመሻት በመፈለግ ከሚፈጸሙ ስደቶች መካከል አንዱ ነው። አዳም ትዛዘ እግዚአብሔርን ሲያፈርስ የእግዚአብሔርን ሕግ አለመጠበቁን ሲያዘወትር እግዚአብሔር ከመላእክት ኅብረት ለይቶ ያ የተፈል የሚፈልገው ነገር ሁሉ ተሟልቶለት ሲኖርባት ከነበረችው ገነት ወደ ደብር ቅዱስ ወደ ምድረ ፋይድ እንዲሰደድ አድርጎታል። ማንን? አዳምና ሄዋን። ያ በመላእክት የተጀመረው ስደት ወረደና በሰው ልጆች የፍጥረታት ሁሉ በኩር በሆነው የኔና የናንተ መነሻ በኩራችን በሆነው በአዳምና በሄዋን ላይ ደግሞ ይስደት ቀጠለ ማለት ነው። አይሱት በምን ምክንያት ፍላጎትን በማራመድና ህግ እግዚአብሔርን ባለመጠበቅ እግዚአብሔር ሲቆጣ በሚያመጣው ማዕትና ፍርድ ላይ የተመሰረተ በነገራችን ላይ የአዳምና የዲያብሎስ መንገዱ አንድ ነው ሁለቱም የባሄሪ አምላክነትን የፈለጉት ቀድሞ ዲያብሎስ ሲፈልገው የነበረው የባሄሪ አምላክነት ባይሳጣለት የእርሱን ቦታ እርሱንና የእርሱን ቁጥሩን ሞይቶ ዘጠና ዘጠኝ የነበሩ መላእክት መቶ ተብለው እንዲቆጠሩ የገባው አዳም ስለነበረ እርሱንም ማፈናቀል ስለፈለገ እርሱ ያሰበውን ሀሳብ በአዳም ላይ ሰራው፣ ተገበረው፣ ፍፃሜውን እንዲያገኝ ለማድረግ ሞከረ። ግን አዳምም የፈለገው ለእርሱ የማይገባውና የማይመጥነው ሀብትና ስልጣን ስለሆነ በዚህ ምክንያት እግዚአብሔር ከገነት አስወጣ። ስለዚህ ምን ሆነ? አዳም ያን ጊዜ ከገነት ወደ ደብረ ቅዱስ፣ ወደ ምድረ ፋይድ ተሰደዱ ማለት ነው። ይህ ሰዎች በራሳቸው ጊዜ በሚፈጥሩት ድርጅት የሚመጣ ወይም ደግሞ የሚከናወን ስደት ነው። ሁለተኛው የመጀመሪያው ስደተ ሃይማኖት ነው። ስደተ ሃይማኖት ማለት ሰው አምልኮተ እግዚአብሔርን እየፈጸመ ሕገ እግዚአብሔርን ጠብቆ በወንጌል ታንጾ ተጽናንቶ ስርዓተ ቤተ እግዚአብሔርን ቤተክርስቲያን ሳያፋልስ በንጹህና በቅድስና የእግዚአብሔርን መከራ መስቀልን ተሸክሞ ክርስቶስ ለእያንዳንዳችን የከፈለ ዋጋ በማሰብ የሚኖር ሰው ከእንዲህ አይነቱ ድርጅት ተመለስ ሲባል አልመለስም በማለት የሚያደርገው ስደት ነው። በጣም የሚገርቡ ሐዋርያው ቅዱስ ጳውሎስ ያነሳው ይህነት ነው። የሐዋርያው የቅዱስ ጳውሎስ ሐሳብ የመልእክቱ ዓላማ ፍሬ የዋናው የቃሉ ጽንሰ ሐሳብ ሰው እግዚአብሔርን መስለው እየመሰሉ መኖር የሚወዱ ሁሉ ይሰደዳሉ ነው ያለው። እግዚአብሔርን መምሰል የሚፈልግ ሰው ዓለምን ትቶ ሀገርን ትቶ ርስቱን ትቶ ጉልቱን ትቶ እናቱን አባቱን ልጆቹን ሚስቱን ትቶ ይሰደዳል። ለምን ሃይማኖቱን አልለውጥም በማለት ማለት ነው። ይህ ስደት ሃይማኖት ይባላል። በዚህ ሀሳብ ብዙዎች አባቶቻችን አልፈውበታል፣ ቀድሞ ከነቢያት ጀምሮ። ምክንያቱም ሰው በሃይማኖቱ ከአንድ ሀገር ወደ አንድ ሀገር ሲሰደድ ከእግዚአብሔር ዘንድ ሙሉ ያልተሸራረፈ ዋጋ አገኛለሁ ሆነ የሚሰደደው። ምክንያቱም ማቴዎስ ወንጌል ምዕራፍ አምስት ሰራ ቁጥር ላይ አስር ላይ የተቀመጠ ቃል ስለሆነ ብፁዓን የተሰደዱ በእንተ ጽድቅ ስለ ጽድቅ ብለው ስለ ሃይማኖታቸው ብለው ስለ መልካም ስራ ብለው ስለ ወንጌል ስለ ሐዋርያዊ ተልእኮ ስለ ክርስቶስ የባህሪ አምላክነት ለመመስከር ብለው የሚሰደዱ ሰዎች ንዑዳን ክቡራን ናቸው። እስመሎሙ ኢቲ መንግሥተ ሰማያት፣ መንግሥተ ሰማያት የእነርሱ ናትና ይላል። ምክንያቱም ሰው በዚህ አይነት ሁኔታ ለአነቱ ክብር ምሮት እግዚአብሔር በእኛ ላይ ያደረገውን ነገር በማሰብ ከእግዚአብሔር ያገኘናቸውን ስጦታዎች እያሰብ ከመለኮታ ጊዜ አብሔርን እንፈስላለን ስንል ከዚህ ድርጅታችን እንድንቆጠብ፣ በአንድም በሌላ ምክንያት በየጊዜው በየሰዓቱ ከሃይማኖታችን ሊለዩ የሚችሉ ጠላቶች በየጊዜው ይነሳሉ። ክርስትና ያለ ፈተና አልመጣም፤ የተመሰረተውም በመከራ ነው፤ የሚፈጸመውም በመከራ ነው። ክርስትና ይህ በደንብ ማወቅ ያስፈልጋል። አንድ ክርስቲያን ሊያወቀውና እየመረረው እንኳን ሊወጣው የሚገባው ነገር ይህ ነው። ክርስትና የተመሰረተው በመከራ የሚፈጸመው በመከራ። እንዴት ካላችሁ የብሉ ኪዳኑ እንተወና አዲስ ኪዳኑ ክርስቶስ ከዚያ ከጨለማ ዓለም ስለየን ነጻነታችን ሲያውጅልን እንዲሁ ዝም ብሎ አይደለም ስጋውን ቆርሶ ደሙን አፍስሶ የሰው ልጅ ሊያደረገው ሊፈጽመው ሊቀበለው ሊከፍለው የማይችለውን ዋጋ ከፍሎ ነው ቤተ ክርስቲያንን ያጸናት የመሰረታት። ስለዚህ አመሰራረቷ የቤተ ክርስቲያኗ የክርስትናዋ በመከራ ውስጥ ስለሆነ የሚፈጸመውን በመከራ ነው። እንዴት ሊሆን አመሰራረቱ በመከራ ይሁን? እውነት ነው። ክርስቶስ ዋጋ ከበሯል፣ ተንገላቷል በአይሁዳውያን እጅ ተይዞ መስቀል ላይ እንዲሁል፣ ተገርፏል፣ ታስሯል፣ የሸዋክሌ ተጠዳይቷል፣ እጆቹና እግሮቹ ተሰንክሯል፣ ኮምጣጣ ሐሞትንም ጠጥቷል፣ ተራቅቷል። እውነት ነው፣ ወደ መቃብር ወርዷል። ነገር ክርስትና የሚፈጸመው በመከራ እንዴት? አሁን ያነሳነው ሀሳብ ይህንንም ስለሚገልጽ ነው። ሰው በዚህ ዓለም ላይ ሲኖር እያያችሁ ስኖር በክርስትና ላይ በየጊዜው ፈተናው የተለያየ ገጸ ባህሪውን እየቀየር ይመጣል። አንድ ጊዜ ቤተ ክርስቲያን ጠል ትውልድ ይነሳል። በሌላኛ ጊዜ ደግሞ ቅዱሳንን ጠል የሆነ ትውልድ ይፈጠራል። በሌላኛው ጊዜ ደግሞ ክርስቶስን አንቀበልም የሚል ትውልድ ይፈጠራል። በሌላኛው ጊዜ ደግሞ የሥላሴን አንድነት ሶስትነት የሚከፋፍል ትውልድ ይነሳል ምንም ጥያቄ የለው ወደ እስካሁንም ተነስቷል አሁንም የትኝት ተነስቷል ወደፊትም ይነሳል ይህ ምንም ጥያቄ የለው ስለዚህ ሰው በእንዲህ አይነት ሀሳብ ይዘው በሚነሱ ሰዎች ሀሳብ ላለመጠቅለም ላለመጓዝ እውነተኛውና ትክክለኛውን የክርስትናን መንገድ ይዘን እንጓዛለን ስትሉ መከራ ያገኛቸዋል ሐዋርያት በእንዲህ አይነት ሕይወት ውስጥ ነው ያለፉት ቀድሞ ከነቢያት ጀመሩ እናገን አይመቱ ወንጌል ቅድም የጠቀስኩት ምዕራፍ 10 ምዕራፍ 5 ተራ ቁጥር 10 ጀምሮ ስታነቡ እንደ እናንተ ይነቃቹ ቀድሞም ነቢያትን አሳደዋቸዋል አለና ስደቱ ከነቢያት በሃይማኖት ጉዳይ ከነቢያት ጀምሯል። ስደቱ ነቢያት አባቶቻችን ትንቢት ሲናገሩ፣ ስለ እግዚአብሔር ሲናገሩ፣ ሲያስተምሩ ከሀገር ወደ ሀገር ተሰደዋል፣ መከራ አግኝቷቸዋል። ይህን አነቃ እናደርጋለን፣ እናገራለን፣ ያገኘነው ከእግዚአብሔር ነው፣ ከእግዚአብሔር ያገኘነው ደግሞ እንናገራለን በማለት የንጉሱን ትዕዛዝ ባለመፍራት ሀሳባቸውንና ትምህርታቸውን ሲያራምዱ መከራ ግንቷቸዋል። በነቢያት የደረሰው መከራ በሐዋርያት ቀጥሏል። ክርስቶስን አልፎ በሐዋርያትም ይህ ጉዳይ አልፏል። ሐዋርያት አልጫውን ዓለም ለማጣፈጥ ጨለማውን ዓለም በብርሃን ለመቀየር፣ ወንጌል ካልደረሰበት ቦታ ለማድረስ፣ ያላመኑትን ለማሳመን እንዲህ ዓይነት ኩይ ሀሳብ ይዘው የክርስቶስን የባህል አምላክነት የሚሸረሽር ድንግል ማርያም ወላዲተ አምላክ አትባልም የሚል ሀሳብ ያላቸውን ሰዎች ለመቀየር ወደ እውነተኛው ሀሳብ ለማምጣት ሲጓዙ መከራ አግኝቷቸው ነው። አሁን ደግሞ ይቺ ሃይማኖት ይቺ ክርስትና በመከራ እያለፈች መጣ፣ ከእኔና ከእናንተ ዘመን ደርሳለች። በጣም የሚገርመው በዚህ ዘመን ግን ስለ ሃይማኖታችን መከራ መቀበል ከብሩና የማይደበቅ እውነት ስለሆነ ማለት ነው። ምክንያቱም ሰው ክርስትናውን እንዲጠላ ለክርስትናው ለሃይማኖቱ ፍቅር እንዳይኖረው ለቤተ ክርስቲያን ክብር እንዳይኖረው ለቅዱሳን የሚገባቸውን ምስጋና እንዳያቀርብ በአደባባይ የቅዱሳንን ስም እንዳይጠራ እንዳይመሰክር ይድ የተደረገ ነው። በዚህ ሰዓት ቤቱን ዘግቶ ጆሮ ዳባ ልበስ ብሎ የተኛ ክርስቲያን ሞቶ አያሳየ ነው ነው የመከራውን ገፈታ ላለመቅመስ የቅዱሳን ሲነካ የማይሰማው ክርስቲያን ሞልቶ እንዲህ አይነት ህይወት አያሻግርም የርስ መንግሥተ ሰማያት ባለቤትም ሊያደርግን አይችልም ስለዚህ አሁንም በዚህ ዘመን እስከ መጨረሻው ዘመን ድረስ የዓለም ፍጻሜ እስኪያገኝ ድረስ በክርስትና ውስጥ የሚጓዙ ሰዎች መከራ ያገኛቸዋል በመጨረሻው ሰዓትም ሁሉም ሰው የእግዚአብሔርን መንግሥት የሚኖር ሰው በመከራ ውስጥ አልፎ ነው በእኔ የመጨረሻው ሰዓት በጣም ከባድ ነው። ያን ጊዜ መሸሸጊያ፣ መጠለያ፣ መጠበቂያ ቦታ የማይገኝበት ሁሉም በግልጽ የመከራው አይነት በአደባባይ እነገኔ እነገኔ ሳይ ለሁሉም ሰው የሚደርስበት የመከራ ሰዓት ይመጣል። ምክንያቱም ወንጌል እንዲል ምዕራፍ 24 ማንበብ ያስፈልጋል። ያ የሚፈጸመው የመከራው የክርስትና የመከራችን የመጨረሻው ጊዜ ነው የመጨረሻ ሰዓት በመከራ የተመሠረተው በመከራ የሚፈጸምበት ሰዓት ያንጊዜ። ስለዚህ ሰው በሃይማኖቱ ጉዳይ የሚያደርገው እንቅስቃሴ ከአንድ ቦታ ወደ አንድ ቦታ በዚህ በዚህ ዓለም ላይ አይዛ በበዙበት ሀገር ላይ አምልኮቱን ሃይማኖቱን ሊያስለውት የሚችል ጉዳይ ቢነሳ ወደ ሌላኛው ሀገር በመፍለስ ስደት ሃይማኖትን ያከናውናል ሰው ልጅ በዚህም ደግሞ አባቶቻችን ሰማይታትን ብናነሳ እነ ቅድስት እየመጣን እነ ሰማይቷ ቅድስት አርሴማ ሌሎቹንም ሰማይታትና ቅዱሳን ብናነሳ ሃይማኖታቸውን ላለመለወጥና አይዛን በበዙበት ሀገር ሁሉ በመሄድ ስለ ክርስቶስ በመስከር ስደትን አከናወነ። ይህ ስደት ሃይማኖት ይባላል። አሁን የነዚህ የሐዋርያት የሰማይታት የቅዱሳን የስደታቸው መነሻ በኩራቸው ማን ነው ካል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ስለ ስደት ስናነሳ የእመቤታችን የጌታችንን ስደት አለማንሳት ኃጢአት ስለሆነ ማለት ነው። ክርስቶስ ስለ ሁለት ነገር ተሰዷል። የመጀመሪያው አምስት ሺ አምስት መቶ ዘመን ሙሉ በስደት የነበሩ ሰው ልጆችን ስደታቸውን ለመደምሰስ፣ ለማጥፋት፣ ለመቀየር የአዳምን ስደት ጨምሮ ያ ቀድሞ አዳም አወጣስዝን በማለት የማይገባውን የባህሪ አምላክነት ሲሻ ያመጣውን ስደት ክርስቶስ ሰው ሆኖ የግብፅን በረሃ ሲቃኝ ትመሰሶ አጠፍቶታል። ያ የአምስት ሺ አምስት መቶ ዘመኑን ስደት አጠፋ። ለአዲስ ኪዳን ስናነሳ ደግሞ ከክርስቶስ በኋላ ክርስቶስን መስሎ መኖር የሚወዱኑ የሚያደርጉት ስደት መነሻቸው፣ አብነታቸው፣ አራያቸው ክርስቶስ ነው። ሰማዕታት ሲሰደዱ ክርስቶስን አብነት አድርገው ነው። ሐዋርያት ቢሰደዱ ክርስቶስን አብነት አድርገው ነው። ቅዱሳን ቢሰደዱ ክርስቶስን አብነት አድርገው ነው። ሊቃውንቱ ቢሰደዱ ክርስቶስን አብነት አድርገው ነው። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር የግብፅን በረሃ ሲቀኝ ሲቀኝ ሲጎበኝ ያ ዋዩ ቆሮ ረሃቦትሙ በበዛበት በሚያቃጥል በረሃ ውስጥ ስደቱን የፈጸመው ስለ እነዚህ መሠረታዊ ጉዳዮች ነው። በስደቱ ስደታችን ለማራቅ ነው፣ ለመደምሰስ ነው። በሞቱ ሞታችን እንዳጠፋ ሁሉ፣ በሕማሙ ሕማማችን እንዳራቀልን ሁሉ፣ ተቸግሮ ችግራችን እንዳስወገደን ሁሉ፣ ተሰዶም ስደታችን አስወግዶልናል። ሐመ ከመያድህንም ማነ በፈቃዱ ሐመ በፈቃዱ ከመያድህንም ማነ ተመማንን ይህን ይፈውን ይፈውስ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ታመመ። ይህን ነገር ስናነሳ ምናልባት ክርስቶስ ተሰደደ፣ ታመመ፣ ሞተ፣ ተሰቀለ፣ ተቀበረ ስንል በማንም ኃይል የተፈጸመ ጉዳይ አለ። በእያንዳንዱ ድርጅት ሁሉ የክርስቶስ ፈቃድ አለበት። ምናልባት ብዙ ሰዎች ክርስቶስ እንዲትንገላታ ተሰደደ ስንላቸው ስለ ክርስቶስ ስደት ስናነሳ የሄሮድስ ኃይል የሚመስለው ሰዋል ራደለም ወዳጅ፣ ሄሮድስን በንግስና እንዲቀመጥ ያደረገ እግዚአብሔር ነው። የሄሮድስን ንግስና ሽሮ እግዚአብሔር በኢየሩሳሌም እንደፈለገ መንቀሳቀስ ይችላል። የሄሮድስ ልቦና በቅናት እንዲነሳሳ ያደረገው ሰይጣንን ድል አድርገው እግዚአብሔር አይረስደድ ይችላል። ግን ሲሰደድ በራሱ ፈቃድ እንደሆነ ማሰብ ያስፈልጋል የማንም ሀይል አይደለም ሲሰደድ በራሱ ፈቃድ ነው ሲታመም በራሱ ፈቃድ ነው ሲሞት በራሱ ፈቃድ ነው ሲሰቀም በራሱ ፈቃድ ነው ወደ መቃብር ሲወርድም በራሱ ፈቃድ ነው ከሙታን ሲነሳም በራሱ ስልጣን ነው ስለዚህ ክርስቶስ በፈቃዱ ባደረገው ስደት የኔና የእናንተ ስደት አራና አብነት አግኝታ የአምስት ሺህ አምስት መቶ ዘመኑ ስደት ደግሞ ተቋጭተዋል ማለት ነው